ምን ተረዳና፣ ጅራፍ ራሱ መጥቶ ራሱ ይጮሃል አላሉ። በጣም በሚያሳዝን ሁኔታ እንግዲህ ያጠፋችው ሀይሚነች፣ ሁሉን ነገር ያደረገችው ሀይሚነች፣ ለብሩክ የዋሸችው ሀይሚነች፣ የደበቀችው ሀይሚነች፣ ግን ደግሞ እየጮሆችበት ያለችው ብሩክ ላይ ነው እየተረዳት ያለው ብሩክ ነው። ስታወራም ላወራሯም፣ እንዲሁም ደግሞ ላነጋገሯም ቀስ እንድትል የሚጠይቃት የሚነግራት እሱ ነው። አላውቅም ይሄ ነገር ወደ የት እየሄደ እንደሆነ። ግን ትክክለኛ ነገር ተናገሪ ካላችሁኝ፣ አሁን ይህንን ቪዲዮ ስሰራ ብዙዎቻችሁ የምትሳደቡ ልትኖሩ ትችላላችሁ። በመጀመሪያ ይቅርታ አድርጉልኝ ብዬ ነው ይህንን ቪዲዮ የምጀምረው። ምክንያቱም እኔ ሀሳብ የምሰጠው ዩቲዩብ ላይ በተለቀቀው ቪዲዮ ላይ ነው። ያን ቪዲዮ አየቼ ሰምቼ ነው እዚጋ ጋር መጥቼ ሀሳብ የምሰጠው ማለት ነው። ከዛ አንጻር እንግዲህ ትክክለኛና እውነተኛውን ነገር ነው እየተናገርኩም አልፈው ምንም የምጨምረው ውሸት የለም። የታየኝን የኔን አመለካከት፣ የኔን እይታ፣ የኔን አስተሳሰብ እዚጋ ጋር እናገራለሁ ማለት ነው። ራሳችሁም የራሳችሁ እይታ፣ የራሳችሁ አስተሳሰብ፣ የራሳችሁ አቋም ይኖራችኋል። እሱን ለራሳችሁ ያዙት። ይሄ ደግሞ የራሴ ነው ማለት ነው። ለምን እንደዚህ ያልሽ? ለምን እንደዛ አደረግሽ ምናምን ብላችሁ እንዳትቆጡ፣ ይለማለት ነው። በቅድሚያ እንግዲህ እንዴት ናችሁ ውዴ ቻናል የቤተሰቦች፣ እንግዲህ የብሩክና የሀይሚ ጉዳይ እንደቀጠለ ነው። ይሄ ሁለተኛ ቀናቸውን ይዘዋል ማለት ነው። ሀይሚ እንግዲህ በድንገት የማናቃ ሰውን አለች። ማለት በድርጊቷ ችግር የለውም። እኔ ገና መጀመሪያ ቪዲዮ ሲሰራ ቀለበት አስራለች የሚባለውን ነገር ስሰማ ይሄ ነገር እውነት ሊሆን ይችላል ብዬ ነው መጥቼ ሀሳብ የሰጠሁት። እውነት ቢሆንም ብሩክ ይሄን ነገር መረዳት አለበት። ምንም አይነት ጥፋት ቢኖርባትም እንደምትወድ እንደምታፈቅርህ አይኗ ላይ ያስታውቃል። ስለዚህ እባክህ ተረዳት። ምንም የመጣ ወጀብ አለ። ስለዚህ ያንን ወጀብ መቋቋም የምትችለው አንተ ነህ። ሁሉን ነገር በዝምታ እለፈው በቃ በይቅርታ እለፈው አደራም ብዬ እኔ ቪዲዮ ሰርቼ ነበር አብዛኞቻችሁ የምናባሽ እንደዚህ ነው የምናባሽ እንደዚህ ያልጻፋችሁት የኮሜንት የለም በቃ ስድብ ነው እንዳለ ስድብ ነው የስድብ መአት ነው ሀይሚ እንደዚህ አታውቂያትም ወይ ሀይሚ ብትወጃት ኑሮ እንደዚህ አትይም ነበር አላችሁ እኔ ደግሞ ሀምሳ ሀምሳ ነበርኩኝ ሀይሚ ይሄን ነገር ወይ ተገዳሚ ሆን ወይ በሆነ ሰዓት የሆነ ነገር ብቻ በሆነ ምክንያት ይህን ቀለበት እንዳደረገችው እርግጠኛውኝ ተናግሬ ነበረ ምክንያቱም ባላውቀው ማለት ነው፣ በየትኛው ምክንያት በየትኛው ሀሳብ እንዴት እንደሆነ ባላውቀም ግን ተናግሬ ነበር። እና ያ ነገር ነው እንግዲህ እኔ የተናገርኩት። እሁኑ ነው እያየ ነው የምንገኘው። የነገውን እነግራቸዋለሁ እስከ ጥግ ድረስ ምን እንደሚሆን ማለት ነው። ግን ስለ ዛሬው ላውራ። ተውት፣ የነገውን የትናንትናውን ተውትና ማለት ነው። ስለ ዛሬ ላውራና ሀይሚ በጣም በጣም በጣም ተቀይራለች። አነጋገሯ በጣም ከሚባለው በላይ ይውላቸዋ አህያውን ፈርቶ ዳውላውን የሚባል ነገር አለ። አየር አይደል ማለት ልጁም አልተዋትም ብሏል። ብሩክን ጭራሽ ከህይወታችን ውጣ ነው ያለው አንተነ በመሀላችን የገባው አንተነ በኋላ የመጣው ብሎ ነው የተናገረው እና ሀይሚ ራሷን ማክበራ ሰው ብሩክን ማስከበር የምትችለው እሷ ናት አደለ በዚህ ልክ እንግዲህ ብሩክንም እንዲናገረው እንዲቆጣው ብሩክ አሁን እዚህ ጋር ምንድነው ጥፋቱ ተዋሽቷል እኮ አይደለ የሚያውቀው ታሪክ የለም የሰማው ነገር የለም ያየው ነገር የለም አይደል በመሀል ቤት ግን እሱ ወንድ ልጅ ነው ሀይሚ እንዳጠፋች እርግጠኛ ስለሆነ ወይም ደግሞ ያለውን ነገር እውነታውን ጠይቆ ስላወቀ እኔ ወንድ ልጅ ነኝ ስለዚህ ዋሽ ተሽዋል የ የሱ ጥፋት አልታየኝም፣ ያንቺ ጥፋት ግን ጎልቶ ስለታየኝ እንደ ወንድ አንድ ወንድ ልጅ ነገ በኔም ነውና ሂደሽ ይቅርታ መጠየቅ አለብሽ፣ ሂደሽ እውነታውን ማስረዳት አለብሽ ነው ያላት። በቃ ትክክለኛ ነገር ነው ያደረገው። ይህንን ትዕግስቱን ዝም ብላችሁ ሳሉት፣ አንድ ልጅ በጣም የሚያፈቅራት ፍቅረኛው፣ በጣም የሚወዳት ነገ አብሯት ብዙ ህልሞችን የሚያልም ሰው፣ ነገ አብራኝ በህይወት በቃ ብዙ ነገሮችን ያሳካሉ ብሎ የሚያስብ ሰው ድንገት መጣ ቀለበት አድርግ ያለው ከሌላ ወንድ ጋ እና አሁን ልጁ እያስቸገረኝ ነው፣ አሁን ልጁ መጥቶ እንደዚህ ስለ ቀለበት እያወራ ነው፣ አሁን ልጁ መጥቶ እንደዚህ እያለኝ ነው ብላ ብትነግረው የትኛው ወንድ ነው? እስኪ ንገሩኝ። አሁን ዝም ብላችሁ ስለ ብሩክ ላውራ። የትኛው ወንድ ነው ተረድቷት ችግር የለውም ብሎ እሷን ከልጁ ጋር ያለውን ነገር በሰላም እንዲፈቱ ሊያስማማ ሊያግባባ ሁለቱን ሊያወራቸው የሚችለው ወንድ የትኛው ወንድ ነው? አምጡልኝ። ይህን እንደዚህ አይነት ወንድ ካለ እኔ እቀጣለሁ። ከብሩክ ውጭ ማለት ነው። ብሩክ ግን እያደረገ ያለውን ዝም ብላችሁ ተመልከቱ። እሷን ተረዳት። በዛ ላይ በጣም ነው የምትጮኸው። ከትናንት ጀምሮ በጣም ትጮህበታለች። ጭራሽ ዛሬማ ደግሞ በጣም እየታገዝኩ ነው። በጣም አበዛው ነው ያለችው። ይሄ ልጅ ምን ይሁን? ማበድ ማበድ ራሱ ሲያንሰው እኮ ነው። አስቡት፣ ከአንተ ጋር ሆኜ ቀለበት አሰር ያለው እያለችው እኮ ነው። ከልጁ ጋር የምትተዋወቁ አንድ ዓመት ነው። ከብሩክ ጋም እንግዲህ አንድ ዓመት እንደሞላት ነው የምናውቀው አይደል? በአንድ ዓመት አብረው ቆይተዋል። አንድ ዓመት ብዙ ጥሩ ጊዜያቶችን አሳልፈዋል። እች ልጅ ከሆኔ እሱን ወደው አፍቅረዋለች ለማለት ሳይሆን፣ ለብሩክ ትክክለኛ ስሜት እንዳላት መጨረሻቸውም ሀይሚና ብሩክ አንድ እንደሚሆኑ ይኸው መቶ ፐርሰንት ነግራቸዋለሁ። ግን በዚህ አካሄዷ፣ በዚህ ሁኔታዋ ብሩክን እንደምታጣው ነው እየተሰማኝ የሚገኘው። ማቆም አለባት ሀይሚ። የእውነቴን ነው። በጣም እየታገሳት ነው። ጭራሽ አስቡት ማለት ልጁን ራሱ እልህ ውስጥ ነው የከተተችው። ማለት አነጋገሯ ደስ አይልም። አሁን ልጁ እዚህ ጋር ራሱ ጥፋት ያለበት አይመስለኝም። ይሄ ቀለበት አንድ ሴት ልጅ ቀለበት ለወንድ ልጅ ስትቀበለው የሆነ ነገር ነበረባት ማለት ነው አደለ? ያን ቢኖር አሁን ሀይሚ አላት ነበራት ብዬ እያሰብኩኝ ወይ ደግሞ ሙሉ በሙሉ እየደመደምኩ አይደለም። እች ልጅ የሆነ ነገር ቢኖራት ነው ቀለቤቴን የተቀበለች ብሎ ነው የሚያስበው አደለ? ፋሲል ፋሲል፣ የፋሲል ጥፋት ራሱ አልታየኝም። አስቡት ከዛ በድንገት እሷን እያጠበቀ እሷን እያሰበ ቀለበት ሰጥቻታለሁ ብሎ እያሰበ ድንገት ብሩክን ነው የምፈልገው ብሩክን ነው የምወደው ስትለው ደግሞ እሱ ምን ሊሰማው ይችላል እኔ እዚህ ጋውን የእሱ ጥፋት አልታየኝም በእርግጥ ግን እውነታውን ስላላወቀ ነው እውነታውን ሲያውቅ ከህይወታቸው ውልቅ ብሎ እንደሚወጣ አውቃለሁ አምናለሁ ከብሩክና ከሀይሚ ህይወት ማለት ነው ግን አሁን ላይ ስለ ሀይሚ ነው የማወረው ሀይሚ ተረጋጊ ነገ የሚቆጭሽን ነገር አታድርጊ ነገ ዋጋ የሚያስከፍልሽን ነገር አታድርጊ ነገ ወደኋላ የሚመልስሽን ነገር አታድርጊ ቢያንስ ብሩክን የምታወሪበት መንገድ ጥሩ ይሁን የእውነቴን ነው። ከባድ ንግግር ማለት ነው፣ አጥንት ድረስ ትሰብራለች። ብሩክ በጣም ከባድ ሁኔታ ላይ ነው ያለው። እርግጠኛ ነው፣ ነገ ታሞ ይመጣል። ይሄው ምን አለች በሉኝ። የእውነት ጨጓራውን በጣም አውጥቶት ራሱ ተናግሮ ራሱ ውስጡ ያለውን መናገር አልቻለም። አፍናዋለች፣ እች ልጅ በጣም በቃ፣ ምን ይበል? በቃ ምን የምረጋጋበት አንድ እንኳን ምክንያት ነገሬ ያላት ይሄ ልጅ አሁን ቢታመም ምን ቢል እንትን ነው የምትሉ ሰዎች አላችሁ። አሁን ፕራንክ ነው የምትሉ ሰዎች አላችሁ። ፕራንክ ነው ብለው እስካልተናገሩ ድረስ እኔ ፕራንክ ነው ብዬ አላምንም። ውሸት ፕራንክ ነው ብለው እኔ በጣም እየተጨነኩ ነው። በነገራችን ላይ ሀይሜን አትወጃትም ወይ ላላችሁኝ ሰዎች መብርሃንን፣ እኔ ሀይሜን በጣም ነው የምወዳት። የሀይሜንና የብሩክን መጨረሻ ማየት የምፈልግ ምናፍቅ ሴት ነኝ እስከ መጨረሻው አንድ ሆነው ግን ሀይሚ እየሄደችበት ያለችው መንገድ ትክክል አይደለም፣ መቆም አለበት። ድራማ ነው ፕራንክ ነው የምትሉ ልጆቹን የባሰ የማይሆን መንገድ ውስጥ አትክሷታቸው። እነሱ ከውሸት የጸዱ ናቸው፣ ጥሩና ትክክለኛ ነገር የሚያቀርቡ። እኔ እስከ ዛሬ አንድ ውሸት አይቼባቸው አላቅም። ይኸው ከመጀመሪያ ጀምሮ ሀይሚንም ብሩክንም እየተከታተልኳቸው ነው። ምንም ውሸት አይቼባቸው አላቅም። እና አሁን ላይ ድራማ ነው ምናምን የምትሉት ፕራንክ ቢሆን ኑሮ እስካሁን ተናግራ ነበር። ግን ሀይሚ ቢያንስ ተውት፣ ድራማም ይሆን ፊልምም ይሆን ቲያትርም ይሆን ሀይሚ ለብሩክ የምትናገረውን ነገር፣ ለብሩክ የምትመልስለትን መልስ በጣም በተረጋጋ ሁኔታ መሆን አለበት። በቃ መረጋጋት አለባት ማለት መጉዳት የለባትም። መመታት መማታት ይሻላል። የእውነቴን ነው ምላችሁ የማይሆን ንግግር ተናግራ ከምትጎዳው ከምትሰብረው፣ መማታት በጥፊ ብትመታው ይሻላት ነበር ይሻለው ነበር። እና በጣም በቃ ኦቨር ከሚባለው በላይ ምንም ልትረዳው ልትሰማውን ፈቃደኛ ስላልሆነች ያለው አማራጭ ምንድን ነው? እዩት፣ እንዴት እንደሚያስብላት እግዚአብሔርን ነው ምላችሁ። ልጁ እንኳን ይዟት ሊሄድ ሲል ምንም በቃ የሚያገባ ነገር የለውም ተከላከልላት አለውልሽ ነው ያላት፣ መከታ ነው ያላት እሷ። ምን አለበት አሁን የእውነት ነው ምላችሁ፣ ብታስከብረው፣ ራሷን አክብራ ብታስከብረው። ሀይሚ ይኸው ልሽ አንተ ጥፋት አጥፍት አታውቅም። ይሄን ኮ ብዙ ጥፋት አጥፍት ይሆናል አንተም እያልሽ ነበረ። ይሄ ልጅ ያጥፋም ማይጥፋም ንግግሮችሽን በጣም መቆጠብ አለብሽ። እንዳንቼ ቢያጠፋም ይሄን ያህል ከባድ ጥፋት አያጠፋም። ብሩክ የእውነት የንምልሽ መደበቅ ለሰው ልጅ እኮ ማለት ነው። የእውነት የንምላችሁ ውሸት፣ ውሸት በጣም በጣም በጣም ያማል። አንዳንዴ እውነቱ ሲነገር፣ እውነቱ ሲወጣ፣ እውነታው የተደረሰበት ቀን በጣም ነው የሚያመው። የእውነት ሃይሚዬ ይህንን መረዳት መቻል አለብሽ። ብሩክን ተረጁ ቢያንስ እንዳይታመም የእውነት። አሁን ጨጓሯን ታሞ ነው የሚያድረው በጣም ነው የተናደደው። ውስጡ ተሰብሯል። በቃ ምን ብሎ ይናገር? ምን አይነት ከላይ ከላይ ነው የምትጮህበት። በጣም ትናደድበታለች፣ በጣም ትቆጣ። በእርግጥ አዎ፣ ሀይሚ ያንዳንድ ኮ ጥፋት እናጠፋለን እኛ ኮ ሰዎች ነን። አጥፍተሽ ሊሆን ይችላል። እኔም ተሳስታ ነው የሚሆን ያልኩት ቀለበትማ ብታደረግ ኖሮ ወይም ደግሞ ቀለበቱን የምርም ወደው አፍቅረው ቢሆን ኑሮ ከሱ ጋር ከመታፈቀረው ሰው ጋር ምትሆነው አንድ ሴት ልጅ ቀለበት ያረገላትን ወንድ ጋር ነው የምትሄደው፣ እንጂ ቀለበት እዛ ጋር ስራ ብሩክ ጋር እዚህ አትመጣ። እርግጠኛው የምናገረው ነገር ግን ደግሞ ቃላቶችሽ ትንሽ ከባድ ናቸው። የምትናገራቸው ንግግሮች በቃ ብሩክን ይሰብራሉ። ብሩክ ለብሩክ የማይመጥኑ ለብሩክ የማይሆን ነገር ነው የምትናገሪው። ና ወደ ራስሽ ተመለሽ። የእውነት ወደ ራስሽ ተመለሽ። ፋሲል ምንም የሚያመጣው ነገር የለም። ሁለታችሁ ከተዋደዳችሁ ከተፋቀራችሁ በጣም ዝቶባት፣ አንቺ ከኔ ምንም በምንም ታምር ልትሄጅ አትችም ልትርቅኝ አትችም እሰራልሽ አለው እያላት ነበረ። ምንም የሚያመጣው ነገር የለም ሀይሚ፣ የእሱን መፍራት የለብሽም። ግን ብሩክን የምታስረጅበት መንገድ የተለያየ ይሁን ወይም ደግሞ ጥሩ ነገር ይሁን በጥሩ መንገድ። ሴት ልጅ በጣም ብልጥ ናት። በብልጠት ነው ልታስረጁ ሊረዳሽ በቃ ወደ አንቺ እንዲመጣ ወይም ደግሞ ነገራቶች ሁሉ እንዲረሳልሽ ያለውን ነገር በቃ አንተ ለኔ ያለህኝ ብሎ እሷ በቃ ብለሽ አሳምነሽው ልክ በቃ ያንቺ እንደሆነ የእሱ እንደሆንሽ ማመን ይፈልጋል። ይህን ነገር ደግሞ ማድረግ የምትችው ነገራቶችን ቁጭ ብለሽ በተረጋጋ መንገድ በተረጋጋ ሁኔታ ስታወሪው ነው። እሱ ሳ ያጠፋ ይህን ያህል በዚህ ልክ እየጮህሽበት ነገ ከነገ ወዲያውን ነገር ቢሆን እሱ ራሱ አንቺም ይቆጭሻል። እሱን አይተሸዋላ የሆነ ነገር ሊጮህብሽ እኮ ሊናደድብሽ እኮ ይችላል፣ ግን ደግሞ አንቺ እንድትጎጂ ስላልፈለገ ነው። እንድትታመሚ ስላልፈለገ ነው። ተናዳሽ፣ በንዴት ያልሆነ ነገር እንድታረጊ ስላልፈለገ ነው አይደል? የተረዳሽ በሁኔታዎች ጸጥ ብሎ እያየሽ እየሰማሽ የሚገኘው ስለዚህ፣ እሱ እንደሚጠነቀቅልሽ፣ እሱ እንደሚጨነቅልሽ፣ አንቺም ለሱ ማሰብ መጨነቅ አለብሽ። ላልሎኝ ብቻ ጥሩ ነገር ያሰማን። የነገውን ፈጣሪ ያውቃል። የዛሬው እንግዲህ እንደዚህ ያልቋል። ብቻ ብሩክ ግን በጣም ነው ያሳዘነኝ። ትዕግስቱን በጣም በጣም በጣም ሳላደንቅ አላልፍም። ትዕግስተኛ ሰው ነው በእውነት ሀይሚዬ፣ ይሄ ልጅ በህይወትሽ ልታጩ ማትችው ማትፈልጊው ሰው መሆን አለበት። በቃ በጭራሽ ይሄ ሰው ለአንቺ በጣም ከባድ ዋጋ ሊከፍልልሽ የተዘጋጀ ሰው ነው። ና አደራ ሀይሚ ተጠንቀቂለት። አንዳንዴ በጣምም የወደደ ልብ በጣም መጥላት ይችላል ብዬ እናገራለሁ ብዙ ጊዜ ማለት ነው። ና አደራሽን። በጣምም የጠላሽን የወደደሽን ያህል ደግሞ በጣምም ጠልቶሽ ህይወትሽ ወዳልተፈለገ ነገር እንዳይሄድ አደራ ልልሽ እወዳለሁኝ። እና ይሁላችሁ እዛም ትክክል ነው፣ እዚህም ትክክል ነው። ድራማ ነው፣ ፊልም ነው፣ ፕራንክ ነው እያላችሁ ልጆቹን የማይሆን መንገድ ውስጥ ከምትከቷቸው ማለት ነው ሀይሚ ጥፋቷን ንገራት፣ ማቆም እንዳለባት ብሩክን በዚህ ልክ መጉዳት እንደሌለባት። እስኪ አይታችሁታል፣ ፊቱ ራሱ እንዴት እንደተቀየረ፣ እንዴት እንዳዘነ፣ እንዴት እንደከፋው ወንድ ልጅ እስኪ እንደዚህ ሲሆን አይታችሁ እስኪ አስቡት፣ ገምቱ እስኪ ሊረዳት እየሞከረ ብዙ ነገር እያረገላት በዚህ ልክ ስትጎዳው፣ እንግዲህ አስቢው። በጣም እኮ የሚያሳዝን ነገር ነው። የእውነት ነው ምላችሁ፣ በቃላት ራሱ በጣም ይጎዳል ሰው እና ይሄ ነገር መቆም አለበት። ብሩክ በዚህ ለብሩክ አይገባውም ነው ምለው። ብቻ ግን ሀሳብ ይሄ ነው። አመሰግናለሁ።